የህዳሴ ግድቡ በዓለም አደባባይ ከፍ እንድንል ያደረገ አሻራችን ነው ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የታላቁ ኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ምክር ቤት ጽህፈት ቤት ለታላቁ ህዳሴ ግድብ ድጋፋቸውን ላበረከቱ ግለሰቦችና ተቋማት የምስጋናና እውቅና መርሃ ግብር አካሂደዋል። አማራ ሊቁ ተጨማሪ ያለው አባይ 86 በመቶው የእኛ በሚል መሪ ሀሳብ ነው የምስጋና መርሃ ግብሩ የተካሄደው። በመርሃ ግብሩ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን አባይ ከተጠቂነት ወደ አጥቂነት የተሸጋገርንበትና በዲፕሎማሲ ረገድም በዓለም አደባባይ ከፍ እንድንል ያደረገ ኩራታችን ነው ብለዋል። የተያዘውን ልማት አጠናክሮ ለማስቀጠልም ማህበረሰቡ የውስጥ ሰላሙን በማስጠበቅ አንድነቱን ማጠናከር እንደሚገባው አስገንዝበዋል። ዲፕሎማሲያችን ከተጠቂነት አጥቂ እንዲሆንና ፍትሃዊነት ለዓለም ምን መምሰል እንዳለበት ያሳየንበት እንዲሁም ኢትዮጵያኖች በራሳቸው እውቀት በራሳቸው ገንዘብ በራሳቸው ጉልበት ማድረግና መስራት እንደሚችሉ ዋና የአርበኝነት መገለጫችን በመሆኑ ይህንን ስራ በቀጣይ ድጋፉን አጠናክረን እንቀጥላለን። ለውስጣችን ሰላም ጠንቅ የሆኑ ጉዳዮችን ላይ ውይይት ማድረግና በዚህ ላይ እየተሳተፉ ያሉ በጫካም በሌላ ቦታም ያሉ ወገኖች ተገቢውን ለሰላም ድርድር፣ ለሰላም ጥሪ፣ ለሰላም ውይይት እና ህዝባቸውን ሰላምና እረፍት እንዲሰጡ በዚህ አጋጣሚ ጥሪና መልእክት ማስተላለፍ እፈልጋለሁ። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ጽህፈት ቤት ምክትል ኃላፊ ወይዘሮ ፍቅር ተታምር መላው ኢትዮጵያውያንና ትውልደ ኢትዮጵያውያን የሕዳሴ ግድቡ ግንባታ ላይ ያደረጉት ተሳትፎ ግዙፍ የልማት ስራዎችን በራስ አቅም መስራት እንደሚቻል ለዓለም ማሳየት የተቻለበት መሆኑን ተናግረዋል። በጣና ላይ የተጋረጠውን የእምቦጭ አረም በማስወገድ ግድቡን ከጥፋት መታደግ እንደሚገባ አሳስበዋል። ሁሉም ኢትዮጵያዊ ለግድቡ ዲፕሎማት ሆኖ የቆመበት ትልቅ ማሳያችን ነው። በተለይ በአማራ ክልል አጽንዖት ሰጥቼ ልናገር የምፈልገው በጣና ዙሪያ የተጋረጠው እምቦጭ በመንግስትና በህዝብ ከፍተኛ ትኩረት ተሰጥቶበት በጥንቃቄ መሰራት ይገባዋል። የታላቁ ታላቁ የኢትዮጵያ ህዳሴ ግድብ የአማራ ክልል ማስተባበሪያ ጽህፈት ቤት ምክር ቤት ኃላፊ አቶ አባይ ነጌጡ የአማራ ክልል ህዝብ ባለፉት 14 ዓመታት በገንዘብ በጉልበትና በተፈጥሮ ሀብት ስራ ከ42 ቢሊዮን ብር በላይ አስተዋጽኦ ማድረጉን ተናግረዋል። በ14 ዓመቱ 1.343 ቢሊዮን ብር የሚሆን ገንዘብ በክልላችን ህዝብ ማዋጣት ተችሏል። ይህ ገንዘብ የተገኘውም በቦንድ ግዢ፣ በልገሳ የተሰበሰበ ሲሆን ማህበረሰባችን ከተፈጥሮ ሀብት ስራ 38 ቢሊየን ብር ማግኘት ተችሏል። በአጠቃላይ የክልላችን ህዝብ ለታላቁ ህዳሴ ግድብ ያበረከተው ገንዘብ 42 ቢሊየን ብር የሚጠጋ ገንዘብ አስተዋጽኦ ማድረግ ተችሏል። ምስጋናና እውቅና የተሰጣቸው የባህር ዳር ከተማ ነዋሪ የሆኑት ወይዘሮ ደብሬ አያሌውና አቶ አስማረ ሀይሌ የህዳሴ ግድቡ ብዙዎችን ከጨለማ ወደ ብርሃን የሚያሸጋግር መሆኑን በመረዳት ለ14 ዓመታት ያላሳለሰ ድጋፍ ማድረጋቸውን ተናግረዋል። ግድቡ እስኪጠናቀቅ ድረስም ድጋፋቸውን አጠናክረው እንደሚቀጥሉ ገልጸዋል። እኔ ኑሮኛ አይደለም እንደዛ እንትን ምለው፣ ግን ያው አንደኛ ቃል ገብቻለሁ፣ ሁለተኛ ደግሞ አባይ ያው ሲያልቅ ለሁሉም ለልጅ ልጆቻችን ለሀገር ጠቃሚ ስለሆነ በቃ በጣም ደስ ይለኛል። እኔ ደስታዬ መግለጥ አልችልም። ግድቡ ሲጀመር ጀምሮ በሀሳብ ከዛ በገንዘብም ቃል ገብተናል ይህንን ገንዘብ ደግሞ ያለምንም ማቋረጥ አቋረጥ እስከሚያልቅ ድረስ ቃል የገባውበት ነበር። ይሄን ቃሌን ደግሞ ለማደስ ለመተግበር እስካሁንም ድረስ አላቋረጥ የቀጠልኩበት አስተዋጽኦ ነው የሚሆነው። በምስጋናና እውቅና መርሃ ግብሩ ላይ የአማራ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንግሻ ፈንታውን ጨምሮ ሌሎች የክልሉ ከፍተኛ የስራ ኃላፊዎችም ተገኝተዋል።